የተጠለፈው ቤተ መጻሕፍት በአንድ ትንሽ መንደር ውስጥ በአስማታዊ መጻሕፍቶች የሚታወቅ ቤተ መጻሕፍት ነበር። ግን ተጠንቀቁ! ይህ ቤተ መጻሕፍት በተረት ብቻ የተሞላ አልነበረም። በገባ ሰው ላይ ማታለል በሚወዱ ተንኮለኛ መናፍስቶች ተጠልፎ ነበር። እርግጠኛ ነህ ይህ ጥሩ ሀሳብ ነው ማለቴ ይህ ቦታ በጣም አስፈሪ ይመስላል አትጨነቂ ትያ መናፍስቶች እኛን ሊጎዱን አይችሉም በተጨማሪም እዚህ የመጣነው አንድ ነገር ለመማር ነው አይደለም በድንገት መጽሐፍቶቹ ከመደርደሪያዎቹ ላይ ተንሳፈው በሕይወት እንዳሉ በአየር ላይ ይሽከረከሩ ጀመር አስማታዊ ምስሉ ታየ። ረጅምና በጣም ነጭ የሆነ ካባ ለብሶ፣ ማን ነው ወደ ቤተ መጻሕፍቴ ለመግባት የደፈረው? እኔ የዕውቀት መንፈስ ነኝ። የእኔን እንቆቅልሽ መፍታት ይኖርባችኋል። ከዚህ በሰላም ወጣት ከፈለጋችሁ፣ እንቆቅልሽ ያንን መመለስ እንችላለን። እሺ፣ የመጀመሪያው እንቆቅልሽ ምንድን ነው፣ የዕውቀት መንፈስ? እሺ፣ የመጀመሪያው እንቆቅልሽ ይህ ነው። አፍ የለው የማይናገር እግር የለው የሚሄድ፣ አልጋ የለው የሚተኛ እኔ ማን ነኝ? አፋለኝ እግር ያለው የሚሄድ፣ አልጋ አልጋ ያለው አው ወንዝ ነው። በትክክል። ይገርማል፣ ካሰብኩት በላይ ብልህ ነው። የሚቀጥነው እንቆቅልሽ ግን ከዚህ የበለጠ ከባድ ይሆናል። ዝግጁ ናችሁ? አዎ ዝግጁ ነን። እሺ። በወጣትነት ዘመኔ ረጅም ነኝ ባረጀው ጊዜ ግን አጭር ነኝ። እኔ ማን ነኝ? ሻማ! ሻማ ነው። አዲስ እያለ ረዥም ነው፣ በምናነደው ጊዜ አጭር ይሆናል። ደኅና፣ ትንሹ ልጅ፣ እንቆቅልሾቼን አልፈሃል፣ በእነዚህ መጽሐፍት ውስጥ የተደበቀውን እውቀትም አግኝተሃል። ወጥተህ መሄድ ትችላለህ። ነገር ግን ከሁሉም በላይ አስፈላጊ የሆነውን ትምህርትህን አስታውስ። እውቀትም መፈለግ ማብቂያ እንደሌለው ተገንዘብ። ዋው አስደሳች እና አስፈሪ ነበር መማር መቼም እንደማያልቅ ተማርኩ አዎ እውቀት ባልተጠበቁ ቦታዎችም ጭምር ማግኘት ይቻላል በተጠለፈ ቤተ መጻሕፍትም ጭምር